ሰላም ሰላም፣ ውድና የተከበራችሁ የጽዮን ለገብ ቤተክርስቲያን ተከታታዮች እንዴት ናችሁ? እኔ እግዚአብሔር ይመስገን እና በባለፈውም እንዳያችሁት ማለት ነው አዲስ ለሚመጡ ልጆች የጽዳት ኬሚካሎችን እነሱን በተመለከተ እነሱ ሲመጡ ደግሞ ለጥንቃቄ ያህል እንዲጠቀሙበት ብዬ ነበረ እና ዛሬ ደግሞ በነዛ ኬሚካሎች እንዴት ተጠቅመው ሽንት ቤት ነው እንዴት ማጽዳት እንዳለባቸው ነው ቪዲዮው መቶልኝ ለመስራት የመጣሁትን ማለት ነው። ይህንን ቪዲዮ እናንተም ደግሞ የምታውቁ ምቶች አይታችሁት አትለፉ፣ ሼር፣ ላይክ፣ ሰብስክራይብ አድርጉ አበረታቱኝ ማለት ነው እና በባለፈው በፖስት ሰጥኩት አይታችሁ አይታችሁ አልፋችሁታል። አትለፉ። እኛ እርስ በርስ እንተጋገዝ፣ እርስ በርስ አይዞሽ አይዞህ እንባባል። የእውነት በተለይ እህቶች በመዳም ቤት ያላቸው እህቶች እጅግ በጣም ልንበረታታ ይገባል። የሰው ጓዳ የሰው ነው፣ የሰው ቤት የሰው ነው። ያው ዛሬን ለፍተን ደክመን በእርግጥ ፈጣሪ የሰጠንን እያገኘን ነው። ነገር ግን ያቺ አገራችን ስትገባ ምንም ያው ስንገባ ምንም በቃ ይቆማል ይቆማል ይቆማል፣ ከዚህ ከገባን በኋላ። ነገር ግን እችን እንደምንም እችን የት ጀምረን አጠናክረን ወደ ሀገራችን ከገባን ለነጊያችን ይጠቅማል። ስለዚህ አሁን እርስ በርስ የማይጠቅሙትን ቻናሎች አሁን የነ አብርሽን የነ ሩታን ፕራንኮች ምናምን እያየን ጊዜያችንን ዝም ብለን ከምናጠፋ የሚጠቅመውን እያየን እኛም ደግሞ አሁን ያልከፈታችሁ ሁላችሁም ክፈቱ ክፈቱ። ና ያው እርስ በርስ እንበረታታ። እውነቴን ነው፣ እንበረታታ። ሞራል ስጡ፣ ሞራል እንሰጣጡ። በቃ እርስ በርስ እንበረታታቸዋለሁ። ዛሬ ይሄ ነው ምልክቴ። በጣም በቃ እጅግ በጣም አይታችሁ ዝም ብላችሁ ስታልፉ እጅግ በጣም ከፋኝ፣ የእውነት ከፋኝ። ስለዚህ አበረታቱኝ፣ ቶች አይታችሁ አትለፉ። ለማያውቁ አዲስ ለሚመጡ ልጆች ደግሞ ሼራ አድርጎላቸው ማለት ነው። እዛ እውቀቱ ኖሯቸው ሲመጡ እዚህ ሲመጡ ምንም አይከብዳቸውም። ከኬሚካሎቹም እራሳቸውን ይጠብቃሉ ደግሞ ጽዳቱንም ሲያጸዱ አውቀውበት በደንብ ሲያጸዱ ሰዎቻቸውን እንደስ ብሏቸው እንፈልጓቸዋል ማለት ነው። ስራቸውን የወዱላቸዋል ማለት ነው። ስለዚህ ብዙም ቪዲዮን አላራዝምባችሁ። አሁን ለዛሬ የምንጠቀመውን ለሽንት ቤቱ የምንጠቀመውን እንትኖችን ማጽጃ እቃዎቹንም በማሳየት ልጀምር ማለት ነው። ስለዚህ በመጀመሪያ ጆጋለኝ እና ስፖንጅ አንድ ላይ ኦሞ፣ ይሄ ለመቀመጫዎቹ ለባኛው እንጠቀመዋለን ማለት ነው። እሺ ሌላ ደግሞ እዚህ ጋር ይሄ የሽንት ቤቱ ማለት ነው። ክሊነር ቶሌት አለኝ ይሄኛው፣ ለሽንት ቤቱ ለውስጡ ማለት ነው። እንደምታውቁት፣ ለማያውቁት ነው በእርግጥ። እናንተ ያው የምታውቁት ታውቁት አላችሁ እና ሌላው ደግሞ ባለፈው ያው በዛኛው እንዳሳየውም የግድ ግሎቭስ ያስፈልገናል፣ ጽዳት ላይ ኬሚካሎች ምናምን ስንጠቀም ማለት ነው ያለብን ጓንት ማለት ነው። ይሄ ጓንት ነው። ይሄ ጓንት ነው። ይሄ ደግሞ ለግድግዳው እና ለመሬቱ መጠቀም እንችላለን። ሽታ ያለው እንትን ነው፣ እንደ አጃክስ ያለ እንትን ነው። እንደ ሳሙና ነው፣ ግን ሳሙና አይደለም፣ ያው ሽታ ያለው እንጂ እና ሽንት ቤት መቀመጫውን ባኛውን ምንም አጥበን ስንጨርስ ምን ጨርቆች አዘጋጅቻለሁ። ይሄኛው ደግሞ ለመስተዋት ለምን ብዛት ማውጣ ማለት ነው እናዘጋጃለን። እሺ፣ ይሄ ደግሞ ለግላሱ ለግላሱ ምራየር አለርን ምራየር እሱም ለማጽጃ። ይሄንን አጃክስ ይባላል። ያው ኢዚ ሚሉታል አጃክስ ሚሉታል እና ይሄ ለመስተዋት ማጽጃ ነው። እና ይሄ ደግሞ መሬት ላይ ውሃ ሁሉን ነገር ጽዳት ስንጨርስ የመሬትን ውሃ እንደዚህ በመሬት አሁን መጨረሻ ላይ ቆይ አሳያቸዋለሁ። መሬት ለመሬት እንደዚህ እንትን እያደረጋችሁ ነው ውሃውን ከአንድ ቦታ ወደ አንድ ቦታ የምታጸዱት ማለት ነው። ያሳያቸዋለሁ እሱንም የመጀመሪያው እቅሩን ላሳያችሁ ብዬ ነው። እና ይሄ ደግሞ የግድግዳ ነው ይቺ ማጥጃ የግድግዳ ነው የግድግዳ ማጥጃ ነው። ያው ዕለት በዕለት ባታጽዱባትም በየሳምንት በየአስራ አምስት ቀን ወይም በወር ብታጽዱ ትችላላችሁ። ያው ግርግዳ ብዙም ቶሎ አይቆሽሽም፣ መቀመጫው መሬቱ ምናምን ነው እንጂ ቶሎ አይቆሽሽም። ስለዚህ በሳምንት በሁለት ሳምንት እንደዛ አጽዱበት ማለት ነው። እና እነዚህ ናቸው እቃዎቹ። አሁን ሌትስ ጎ ስታርት እንጀምራለን ማለት ነው። አሁን ወደ ጽዳቱ እንገባለን

ሌሎችን እስከምንጀማምር መጀመሪያ ይሄኛው የሽንት ቤቱ ይጨመርበትና እስከዛ ድረስ ይቆይበታል ማለት ነው። ያው ጥሩ ነው። ሌሎቹን እስከምንጀምር ካሜራው በቃ አሳየ ማለት ነው። ምንም ስልኩ ግሳ ይገባኛል። አዙሬው እምቢ ስለሚለኝ መልሶ ይታያችሁ ይሆን አላውቅም። ከአዞርኩት ካሜራው ይሻለኝ እና ይሄ እንደዚህ ነው የሚጨመረው፣ ልክ እንደዚህ

ይቅርታ እንግዲህ ለካሜራው ጥራት ይሄንን ሳሙና ላይ መጀመሪያ ነከሬዋለሁ። ጥብ እናደርጋለን። ስላልተመቸኝ በአንድ እጅ ይዤው በአንድ እጅ የጠረዝኩት ማለት ነው። መጀመሪያ እነዚህን አጠብን በኋላ ልክ እንደዚህ ሌሎቹን ያው ካሜራ እንትን ስራ አለብኝ፣ ደቂቃው በጣም ስለሚሄድብኝ ነው፣ እያሳጠብ ማሳያችሁ ማለት ነው። እሺ ሳሎኑን በመቀጠል ያው እነዚህን ማለት ነው፣ እነዚህ መቀመጫዎቹን ያው ፍላሹ እንደዚህ ውስጡን እያጸዳን አሁን፣ እና እኔ ደግሞ በዚህ መልሼ አጥባዋለሁ ማለት ነው። በዚህም ደግሞ ውስጡ በስተመጨረሻ ላይ ነው። ልብስተኛውን ቆይ ስለማቆመ ጸያቸዋለሁ ማለት ነው። እንደዚህ ነው የሚታጠበው ውስጡ ውጭውን። እነዚህ እነዚህ በስፖንጅ ነው የሚታጠበው። ይሄ ለውስጥ ብቻ የሆነ ማለት ነው። ይዩ በጣም ረዘመ። እንግዲህ ያው እንዳትሰላችሁ እሱም በጣም ረጅም ሆኖ ተጠበቀ። እሺ እነዚህንም ነው እንደዚህ ነው፣ እንደዚህ ታጥባላችሁ። ስሩን መጀመሪያ አጥበን ማለትን ተስፋሚሁ ለቅለቅ ለቅለቅ የምታደርጉት ያን ያህል ጊዜ አይወስድባችሁም ማለት ነው። ታጥባላችሁ ወደ ውስጥ እጃችሁ ምናምን አይግባ፣ ታጥቡትና እዛ እነዚህን አሁን በውሃ አለቀልቃለ ማለት ነው። እነዚህን አሁን በውሃ

ትንሿ ነገር ናት። አዲስ ሆነን ስንመጣም ያደነጋገርን በጣም ትንሽ ነገር ናት። ስለዚህ በጣም እንደሚጠቅማቸው ተስፋ አደርጋለሁ። ይህንንም እነዚህ ተመሳሳይ አለቀልቃለን ሚሻህን ለመራይ ሪያል ነው። አጃክስ ወይም ኢዚ የሚባለው ማለት ነው። ይሄ የታያቸው አላውቅም። ይሄ ይሄ ለዚህ ለዚህም ለመስኮት መስተዋቶችም ይሆናል ማለት ነው እና አታብዝበት። ስታበዝ ብዙም አያጠደውም ዝብርቅርቅ ነው የሚያደርገው ማለት ነው እነዚህን እንደዚህ ታጠጣላችሁ። እሺ፣ አሁን እዚህ ጋር መስኮቱ እዚህ ውሃ አቧራው፣ ከውጭ ወንፊቱ ስላለ ለአቧራው ስልኩ ምንም አላመችልኝም። አቧራ ስትወጡ ማለት ነው። እዚህ ጋ እንደዚህ እንደ እኔ ስትወጡ ተጠንቀቁ። እጅግ በጣም እዚህ ጋ ሳሙና ምንም ስለሚያንሸራትት አደጋ ነው። አሁን መሬቱ ላይ ከቅድሙ ካሳየኋችሁ እንትን ላይ ሽታ ያለው በጣም ሽታ ያለው ደስ ይላል፣ ግን ያንሸራታል። መሬት ላይ ሻሃት አድርጋችሁ ነጠላ ጫማ እንትን እንዳትሉበት ተጠንቀቁ። በጥንቃቄ እርገጡ ማለት ነው። ስትረግጡ መሬቱን እና አሁን እንዴት ከውሃው ጋራ መሬቱን እንትን። እሺ፣ እቺ ነገር ናት፣ እቺ የመሬቱን ውሃ እንደዚህ መሳቢያ ነገር ናት። አሃታ ትባላለች፣ አሃታ ይባል። እንደዚህ ያው እኔ በአንድ እጄ ስላልተመቸኝ ነው። ልክ እንደዚህ ውሃውን እንደዚህ በአንድ እጃችሁ ማለቴ በእጃችሁ እንደዚህ በሁለት እጅ ሲሆን ነው የሚመቸው። እንደዚህ እያደረጋችሁ የምታንሸራቱበት ነው። ሲደርቅበትም ሲደርቅበትም ፎጣውን ፎጣውን እዚች ላይ ታደርጉና፣ ቆይ መጨረሻ ላይ እሱ ነው ያሳያቸዋለሁ። እሺ፣ አሁን የግድግዳው ይቀረናል ማለት ነው። የግድግዳው ቅድም ያሳየኋችሁ እዚህ ላይ ይህንን ነገር እኔ ማስታጠቢያ ሰፊ ስለሌለ ሰፊ ማስታጠቢያ ስለሌለ እዚህ ላይ በጥብጬ በጥብጨዋለሁ። አሁን እዚህ ላይ ጨምራለ። ማስጠጠቢያ ላይ ሲሆን ግን ይመች ነበረ። እዚህ ላይ እንደዚህ አፈስበትና ከዛ ሲጨመቅ ሆነ አሳያቸዋለሁ ማለት ነው። ማሳያ እዚህ ጋር ያ ማሰጠቢያ ቢኖር ጥሩ ነበረ። ሲጨመቅ እንደዚህ ነው። ታየ፣ እንደዚህ ነው የሚጨመቀው በደንብ በደንብ ሲጨምቁና በደንብ ሲጨምቁና ማለት ነው። ያ ለዚህም ታስበታላችሁ። አንዱን ግሎስ እንግዲህ አወለቁት ለምትና ቃ እዛ ጋር ካሳያችሁ እዚህ ጋር በጣም ባይታየ ከሆነ ባይታችሁ አልታሳለን እንደዚህ እያደረጋችሁ ያው እንደዚህ እያደረጋችሁ

ቅድም ባዘጋጀናቸው ጨርቆች ይሄ ለእንትኑ ነው፣ ለክርሲ እዚህ ጋር መቀመጫው እና ባኛው እንትና ማድረቂያ ነው። ከዛ ይህን ደግሞ ለመሬት ነው የምጠቀመው። በቃ እንደዚህ ጨርቅ ታዘጋጅ እና ጽዳት መጨረሻ ላይ ያው አሃታውም እንደዚህ ነው የምትጠቀሙት። ግን አንዳንድ ፎጣዎች አሉ የሚመችው እንደዚህ ተጠመጥሙበት እና እንደዚህ ስጠመጥሙበት እና ለመሬቱ ማለት ነው። እንደዚህ ማድረቅ ነው። በጣም መች ነው። እኔ በአንድ እጄ ስላልተመቼ ነው። እንደዚህ ታደርቁበታላችሁ። እነዚህ እነዚህን ደግሞ ደግሞ እንደዚህ ውሃውን ማድረቅ ነው ማለት ነው። ይህ ባላሳያችሁ ታውቃላችሁ። ዋናው ምንድን ነው? ኬሚካሉ ነው። ኬሚካሉ በደንብ እንድትጠነቀቁ ከሱ ልትጠነቀቁ ይገባል። ነው እንደዚህ ማድረግ ነው። ይቀመጡ ወዲያውኑ ሽንት ቤት የሚጠቀሙ ከሆነ እንዳይቀዘቅዛቸው፣ እንደዚህ እነዚህንም እንደዚህ ማድረግ ነው። እንዳይረዝምባችሁ ለዛ ነው የማቆመው ማለት ነው። እሺ ጓደኞቼ በእንደዚህ አይነት ሁኔታ ሽንት ቤቱን ጨርሻለሁ ማለት ነው፣ አብዚ ጨረስኩ። እንግዲህ በእንደዚህ አይነት ሁኔታ ጨርሻለሁ እና እህቶቼ እምላችሁ ነገር በቃ አበረታቱኝ። ደግሞ አዲስ ለሆኑ ልጆች ሼር አድርጉ ፕሊዝ። በቃ አትለፉ፣ አይታችሁ አትለፉ። ሰብስክራይብ አድርጉኝ። ከዚያም በላይ ደግሞ አሁን ከእናንተ በጣም እጅግ በጣም የምፈልገው ነገር ሀሳብ አስተያየታችሁ፣ ሀሳብ አስተያየታችሁ ለእኔ በጣም እጅግ በጣም የሚጠቅመኝ ይሄ ነገሮች ጥሩ ነው፣ ይሄ ነገሮችን ብታስተካኪ ብላችሁ ሀሳብ አስተያየታችሁ፣ የተሰማችሁን ጻፉልኝ እህቶቼ። በጣም ደስ በሚለኝ ሁኔታ ነው የምመልሰው በጣም ደስም ይለኛል እና እህቶቼ ሰብስክራይብ አድርጉኝ፣ አሳድጉኝ፣ እርስ በርስ እንበረታታ እላችኋለሁ በተረፈ በሌላ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ እና በጣም ፕሊዝ በቃ ሀሳብ አስተያየታችሁን ጻፉ ሰብስክራይብ አድርጉ ላይክ በማድረግ ጀምሩ ይሄን ቪዲዮ እሺ በቃ ለቪዲዮ ጥራት ደግሞ እጅግ በጣም ይቅርታ ጠይቃለሁ። በቃ ታቁታላችሁ፣ ትረዱኛላችሁ ብዬ አስባለሁ። እጅግ በጣም ነው የሚያስቸግረው። በምን አይነት ሁኔታ እኛ እንደዚህ ቪዲዮ እየሰራ ነው እንደምንለቅ ለብዙዎቻችሁ ታቁታላችሁ፣ ትረዱኛላችሁ ብዬ አስባለሁ። ለወደፊት አስተካክላለሁ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልን። ቻው።